እሺ እኔ ከዚህ በደንብ እንበል አስረዳሽ ስለዋሸ ነው። አንቺ ሱቅ ለሄድ ነው። ኧረ ያማ አይነካም። ቆይ እንሄዳለን። እሺ ባባ ብር ይስጠን። እንካ ያዘ። በቃ ይሄ ልጅ ብር ለምዶ በቃ፣ ይዤ ካልሄድኩ ነው እኮ የሚለው። ፍቅር ፍቅር፣ ምንድን ነው ምንድነው? ያየሁት አረ፣ ምን ነው አባ ቀልድህን አቁም። ያየሁት ነገር አለ። አይደለም እንትን ቆይ አባቴ ምንድን ነው ያየሁት? ይኸው ብር ብር አይደል እንዴ? የሆነ ነገር ወርቆ አይቻለሁ። አባ ፍቅር አይደለም እኮ ፍቅር፣ ምን ነገር ከኪዚ የሆነ ነገር አይቻለሁ። እንዴት ነው ታድያ ታርበት ቤተ የደበቀው ምንድን ነው? አይደለም ምንም እኮ አይደለም። የሆነ ከእኔ መስል ነገር አይቻለሁ። ሙች በላይ እሺ። ኖ እናቴ፣ ምንም እኮ ምንድን ነው ምንድነው? አትበል፣ ተነሳ፣ አትዋሽ። እስኪ አዶኒያ ስንበል አዶኒያ ስንበል እና ምን አለው? ምንድነው ያየሁት? ከኪስ ከብሩ ጋር የወለቀ ነገር አለ። ምንም እኮ አይደለም፣ ምንም አይደለም። ማለት ከዚህ ጋር ወልቆ ሩጥ። አሁን ከተርበት በተኪስ የከተትከው ምንድነው? ምንም እንሽ ነው፣ ወለይ ነው ማምናችሁ። እንትነው እኮ ጓደኛዬ፣ እንትን እሱ ማለት ፈኒን ምናምን ፈል፣ አንቺ የራሴን ስትይ ፓራስታሞ ግዛኛል ሲም። እንዴ ፓራስታሞ አይደለም፣ ማርያም ፓራስታማ አይደለም። ፍቅር አጥቷሽ ምንድን ነው? ፓራስታሞ አይደለም። ምንድን ነው? አይደለም እኮ፣ ልንገርሽ ይኸው፣ ጓደኛዬ እኮ ልንገርሽ። እሺ እኮ ልንገርሽ። እሺ ልንገርሽ፣ ጓደኛዬ እኮ ነው። አይደለም ጓደኛዬ እዛ ይሄ ምን

እሺ በማርያም ምንድን ነው እሺ ይቅርታ በቃ የጓደኛ ነው ለምን ነው ለጓደኛዬ ማለት ለጓደኛዬ ማለት ነው ነው ላስረዳሽ እሺ መረዳት ዞር በልልኝ

ላስረዳሽ ስለዋሸ ነው። አንዴ ጓደኛ ነው አንዴ ለአንቺ ነው እያልክ ስለዋሸ ነው።